የምናውቀው ዓለም ውሸት ቢሆንስ? የመጨረሻዎቹ የታሪክ ገጾች የተጻፉት በንጉሶች ሳይሆን ነገስታት ስም ሳይኖራቸው ሲበተኑ በተመለከተ ምርኮኛ ቢሆንስ? ከ2500 ዓመታት በፊት አሁን እኛን የሚጠብቁንን ሶስት ትንቢቶች የጻፈ የጦር እስረኛ፣ የምጽአት ቀን ነብይ እነዚህን ትንቢቶች ሊቃውንት ቢከፋፍሏቸውም መንግስታት ባይቀበሏቸውም ከዓለም ሕዝብ አይንና ጆሮ ሊሸሽጓቸው አልተቻላቸው። ይህ የዳንኤል ትንቢት ነው። ሶስት ክስተቶች እና አንድ አስፈሪ ጥያቄ። የዳንኤል ራእይ የመጨረሻው ክስተት በእኛ ዘመን ሊጀመር ይችል ይሆን? ትክክለኛነቱ እጅግ ከሚያስደነግጠው አደገኛ ከሆነው ትንቢት እንጀምር። ይህ ትንቢት ኢየሱስ በምድር የሚመላለስበትን ትክክለኛ ዓመትና ዓለም እስትንፋሷን የምትይዝበትን ቅጽበት ያሳያል። የዳንኤል ሰባ ሳምንታት በቀናት የተዋቀሩ ሳምንታት ሳይሆኑ የዓመታት ሳምንቶች እንደ ምጽአት ቀን ስልተ ቀመር የተዘጋጁ 490 ዓመታት። ቅዱስ ገብርኤል ይህን የጊዜ ዘመን በዳንኤል አእምሮ ውስጥ ነበር የቀረጸው። ፍጹማዊ ቅጣት ወይም ዘላለማዊት ጽድቅ የምንቀበልባቸው የሁሉም ሳምንታት ማብቂያ የሆኑ ሰባ ሳምንታት። ከእነዚህ ሳምንታት ውስጥ 69 ተከስተው አልፈዋል። የኢየሩሳሌም ግንባታ፣ የክርስቶስን ስቅለት ጨምሮ ሁሉም ትንቢቶች ቅደም ተከተላቸውን ይዘው ሆነዋል። በትንቢቱ ውስጥ ግን ጥቁር ጉድጓድ ይታያል። የጊዜ ክፍተት ሰባኛው ሳምንት የት አለ? አንዳንዶች ተምሳሌት ነው ብሎ ቢናገሩ ስህተት ነው። ዳንኤል በቀጥታ እንጂ ምሳሌዎችን አልተናገረም። ሰባኛው ሳምንት ተምሳሌት ሳይሆን ቀነ ገደብ ነው። ገዢዎች በዘውድ ሳይሆን በቃል ኪዳን የሚነግሱበት የሚፈርስና ሚሊዮኖችን ይዞ የሚጠፋ የሰላም ስምምነት፣ የመጨረሻው ዑደት የሆነው ሰባት ዓመት ምልክቶቹን ታዝባችሁ ይሆን? የመጀመሪያዎቹ 69 ሳምንታት በሚያስደንቅ ትክክለኛነት ካለፉ የመጨረሻውን ሳምንት የተለየ የሚያደርገው ምንድን ነው? ሰባኛው ሳምንት እንደ ቁልፍ ነው። የዳንኤል ትንቢት ሶስት ክፍሎች ይኖሩታል። የመጀመሪያዎቹ ሰባት ሳምንታት ከግዞቱ በኋላ እስከ ኢየሩሳሌም ግንባታ ያሉት 49 ዓመታት ናቸው። ቀጣዮቹ 62 ሳምንታት እስከ ኢየሱስ ልደት ያሉት 434 ዓመታት ሲሆኑ፣ የመጨረሻው ሳምንት የዓለምን ፍጻሜ የሚያመለክቱ ሰባት ዓመታት ይሆናሉ። ሁኔታዎች የሚጨልሙት እዚህ ጋር ይሆናል። ምክንያቱም አሁን የምንገኘው በ69ኛውና በሰባኛው ሳምንት መሃል በመሆኑ የመጨረሻዎቹ ሰባት ዓመታት በማንኛውም ቅጽበት ሊጀመሩ ይችላሉ። እነዚህ የምጽአት ቀን ምልክቶች ብቅ ማለት መጀመራቸውን ብነግራችሁስ? ትንቢቱ የተጀመረው የፋርስ ንጉሥ ኢየሩሳሌም እንዲታደስ ባዘዘበት ወቅት በ457 ዓመተ ዓለም ነበር። ከዚያን ቅጽበት ጀምሮ ኢየሱስ እስከመጣበት ያለው 483 ዓመታት ዳንኤል በስሌቱ መሠረት ተንብዮታል። ከ457 ዓመተ ዓለም ተነስተን 27 ዓመተ ዓለም ላይ ብናርፍ ኢየሱስ አገልግሎቱን የጀመረበት ዓመት ላይ እንደርሳለን። ከዚያ ግን ዝምታ ሰፈነ፣ ትንቢቱም ተገታ። ለምን? ከክርስቶስ ስቅለት በኋላ አንድ ነገር ተቀይሯል። ትንቢታዊው የጊዜ መስመር ቆመ። ከዚያን ጊዜ ጀምሮ የሰው ልጆች በመጨረሻው ሳምንት ጥላ ስር ቆይተናል። ይህም የቤተ ክርስቲያን ዘመን ነው። ይህ ሳምንት አሁንም በቀስታ እየቀረበን ይገኛል። በሰው ልጆች ታሪክ ውስጥ እጅግ አስከፊ የሆነ ዘመንን የሚያስጀምር ሳምንት። ስለ መጪው የመከራ ዘመን ያልሰማ ሰው ይኖራል ብዬ አላስብም። ይህን ያህል ግን በዝርዝር እንዳልሰማችሁት እገምታለሁ። የመጨረሻዎቹ ሰባት ዓመታት የሚጀምሩት ዓለም በጭፍን በሚቀበለው በአንድ ገዢ አደራዳሪነት ከሚወርድ ከውሸት የሰላም ስምምነት በኋላ ይሆናል። ይህም ለመጨረሻው ዘመን የመጀመሪያ እርምጃ ነው። ሆኖም ወደዚህ ቅጀት ከመወረዳችን በፊት ሁለት ትንቢቶች ይቀድማሉ። የክርስቶስ ተቃዋሚ ክፍል ዳንኤል አስደንጋጭና የተወሳሰቡ ራእዮችን አይቷል። ከሚናወጥ ባህር የሚነሱ ሴረኛና ጨካኝ አራት አውሬዎች። ሆኖ መፍራት ያለብን አውሬዎቹን ሳይሆን ትንሹን ቀንድ ይሆናል። በአራተኛው አውሬ ራስ ላይ ትንሽ ቀንድ ሲበቅል ዳንኤል ተመለከተ። የሰው አይን ያለው የሚሳደው አፍ ያለው ትንሽ ቀንድ። ሌሎቹ ቀንዶች ሲያጓሩ ትንሹ ቀንድ ግን በሹክሹክታ ይናገራል። ሶስት ተቀናቃኝ ቀንዶች ከስሩ ይነሱበታል። ይዋሻል፣ መማረክን ይችልበታል። ይህ ማለት የክርስቶስ ተቃዋሚ ነው። ተምሳሌት አይደለም፣ ተረትም አይደለም ሰው ነው። የዳንኤል ራእይ በምዕራፍ 7 ቁጥር ስምንት ነፍስን በሚያስደነግጥ ሁኔታ በግልጽ አስቀምጦታል። ለመታለል ለሚለምን ዓለም መፍትሄ የሚሰጥ ሰው ጠራርጎ ከማወጡ በፊት የዓለምን ህዝብ አንድ የሚያደርግ ገዥ የሚያወርደው የሐሰት ሰላም ለሰባኛው ሳምንት መጀመር ምልክት የግዛቱ ዘመንም የዓለም ሕዝብ ፍጻሜው እንዲመጣ የሚማጸንበት ምክንያት ይሆናል። ሦስተኛው ትንቢት ስለ መጨረሻው ዘመን አውቃለሁ የምትሉትን እንደ አዲስ የሚጽፍ ይሆናል። የክርስቶስ ተቃዋሚ ቁልፍ ባህርያት ከአራተኛው መንግሥት መሃል ይነሳል። ሥልጣናቸውን ለመንጠቅ ሦስት መሪዎችን ከሥራቸው በመንቀል ርኅራዊ አልባነቱን ያሳያል። በእግዚአብሔር ላይ የስድብ ቃላት ይናገራል። ለእርሱ የማይሰግዱ ምዕመናን ያሳድዳል። ከአጀንዳው ጋር እንዲስማማም ሕግና ታሪክን እንደ አዲስ ይጽፋል። ይህ ሰው ተራገዥ አይደለም። የመጨረሻው አታላይ፣ የመጨረሻው አምባገነን፣ የእግዚአብሔርና የሕዝቡ ጠላት ነው። ራእይ 13 እንዲህ ሲል አስፍቶታል። የክርስቶስ ተቃዋሚ በራሱ በሰይጣን ኃይል ከባሕር ይወጣል። የዓለምን ሕዝብ ለማታለል በሰይጣን ኃይል ተአምራትን ያደርጋል። በሰው ልጆች ላይ መሸጥና መግዛት የምትችሉበት በማለት ምልክት ያኖርባቸዋል። ዳንኤል ምዕራፍ ስምንት ጨለምተኛነቱን በግልጽ ያሳየናል። ተንኮልን ያበለጽጋል፣ ብዙዎችንም ደህንነት ሲሰማቸው ያጠፋቸዋል። ልብ በሉ፣ የዓለም ሕዝብ አዳኛችን ብሎ እንዲቀበለው ጉልበት ብቻ ሳይሆን ማታለያዎችንም ይጠቀማል። እውነተኛ ማንነቱ ሲታወቅ ግን ምን ይከሰታል? መጽሐፍ ቅዱስ ጸረ ክርስቶስ ከመነሳቱ በፊት ጦርነትና ትርምስ እንደሚነሳ የዓለም ኢኮኖሚ እንደሚወድቅና ዓለም አቀፍ አለመረጋጋት እንደሚቀድም ያስጠነቅቃል። ሰዎች አዳኝ ፍለጋ በመለመን ወደ እርሱ ይጠጋሉ። እርሱም የሰላም ተስፋ ሰጪና ሁሉም መልሶች ያሉት መሪ ሆኖ አንድነትና መረጋጋትን በመስበክ ይቀርባቸዋል። ሁለተኛ ተሰሎንቄ ምዕራፍ 2 ከ9 እስከ 10 ይህንኑ አጉልቶ ያሳየናል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችንም በአመፅን መታለል ሁሉ እንደ ሰይጣን አሰራር ነው። የክርስቶስ ተቃዋሚ መጀመሪያ ላይ እንደ አምባገነን ሳይሆን እንደ ጀግና ይታያል። ዓለም ሁሉ ካመነበት በኋላ ግን እውነተኛ መንግሥቱ ቅርጽ ይይዛል። ዳንኤል አስቀድሞ እንደተነበየው ዓለም ወደ አስር ክልሎች ትከፋፈላለች። ዳንኤል 7 ቁጥር 24 እንዲህ ይላል አስሩም ቀንዶች ከዚያ መንግስት የሚነሱ አስር ነገስታት ናቸው። ከእነርሱም በኋላ ሌላ ይነሳል፤ እርሱም ከፊተኞቹ የተለየ ይሆናል፤ ሶስቱንም ነገስታት ያዋርዳል። ለብዙ አስርት ዓመታት ዓለም አቀፍ ኃይሎች ምድርን በአስር አስተዳደር ለመከፋፈል በጸጥታ ሲያሴሩ ቆይተዋል። ይህ አጋጣሚ ነው ወይስ በመፈጸም ላይ ያለ ትንቢት? እነዚህ ነገስታት ለጨለማው ዘመን መንገድ ይጠርጋሉ። ዳንኤል 9 ምዕራፍ 27 የጸረ ክርስቶስን የመጨረሻ ስልትና ዕቅድ ያጋልጣል። እርሱን ከብዙዎች ጋር ጽኑ ቃል ኪዳን በአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መሥዋዕቱና ቁርባኑን ያስቀራል። በእርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆጠረውን ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። ያ ስምምነት ጅማሬው ነው። የፊርማው ቀለም መድረቅ ሲጀምር የመጨረሻው ጅማሬ እውን ይሆናል። የእርኩሰት ጥፋት ዘአቦሚኔሽን ኦፍ ዲሶሌሽን በሦስት ከግማሽ ዓመት ላይ የክርስቶስ ተቃዋሚ የኢየሩሳሌም ቤተ መቅደስ በኃይል በመንጠቅ በጣዖት ያረክሰዋል። ራሱንም አምላክ ነኝ በማለት ያሳውጃል። ይህ ኢየሱስ ራሱ በማቴዎስ 24 ከቁጥር 15 ከ21 ያስጠነቀቀው የጥፋት ርኩሰት ክስተት ነው። ቀጥሎ የሚመጣው አማኞችን ሳይቀር የሚያንቀጠቅጠው ታላቁ የመከራ ዘመን ይሆናል። ይህ ክስተት ታሪክን ለሁለት የሚከፍል ከክስተቱን፣ በኋላ ወደ ኋላ መመለስ አይኖርም። ዘላለማዊው መንግሥት። ከግዛቶች መነሳትና መውደቅ ከግርግሩና ከጦርነቱ በኋላ አንድ የመጨረሻ ትንቢት እናያለን። እስካሁን ከተጠቀሱ ቃል ኪዳኖች ሁሉ ብሩህ የሆነ ተስፋ መንግሥት ትምጣ ተብሎ እንደ ተጸለዩ፣ በሰው የማይገዛው በሙሰኞች የማይመራ በራሱ በእግዚአብሔር የሚተዳደር መንግሥት ይመጣል። የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሣል። ለሌላ ሕዝብም የማይሰጥ መንግሥት ይሆናል እነዚያንም መንግሥት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች። ለዘላለምም ትቆማለች። ዳንኤል 2 ቁጥር 44። እንደሰማችሁት ነው። እንግዲህ ዘላለማዊ መንግሥት እያንዳንዱ ምድራዊ ግዛትና ዙፋን ዘውዳቸውንም ሁሉ ያፈርሳል፣ ዘላለማዊ በሆነ ነገርም ይተካቸዋል። ባቢሎን ጠፍቷል። የፋርስ ግዛት ጠፍቷል። ግሪክም ጠፍቷል። ሮም ጠፍቷል። የዛሬዎቹ ልዕለ ሀያላን ሳይቀሩ ተራ በተራ ይወድቃሉ። ለምን? በሰው እጅ የሚገነባው መንግሥት ሁሉ ለመውደቅ የሚጠባበቅ አፈር ነው። የእግዚአብሔር መንግሥት ግን ዘላለማዊ ነው። የእግዚአብሔር መንግሥት ምን ይመስላል? የሚገዛው ኢየሱስ ራሱ ይሆናል። የዓለም መንግሥት ለጌታችንና ለእርሱ ለክርስቶስ ሆነ፣ ለዘላለም እስከ ዘላለም ይነግሣል። ራእይ 11 ቁጥር 15። ፍጹማዊ የሆነ ሰላማዊ መንግሥት፣ ከእንግዲህ ጦርነት አይኖርም፣ መከራም የለም፣ ከዚህ በኋላ ሙስና የለም። አንበሳውም ከበጉ ይተኛል። ሰይፉም ወደ ማረሻነት ይቀልጣል። እግዚአብሔርም ከእኛ ጋር ይኖራል። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱ ጋርም ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም አምላካቸው ይሆናል። ራእይ 21 ቁጥር 3 ከዚህ በላይ ርቀት አይኖርም። ከእንግዲህ ማጋረጃ አይኖርም። ፊቱንም እናየዋለን። በተስፋ የተሞላው ቃል ግን ይህ ነው፣ የቀደመው ነገር አልፏልና ሐዘንም ቢሆን ወይም ጩኸት የለም ሥቃይም ከእንግዲህ ወዲህ አይሆንም። እግዚአብሔር እንባን ሁሉ ከዐይኖቻቸው ያብሳል ሞትም ከእንግዲህ ወዲህ አይኖርም። እንዲህ ያለውን ዓለም ሳሉት ሞትም ሆነ መታመም ወይም መሰናበት አይኖርም። ሕልም አይደለም፣ በደም የታተመ ቃል ኪዳን ነው። ይህን መንግሥት የሚቀላቀሉት እነማን ናቸው? በዮሐንስ ሦስት ቁጥር ሶስት ያለው የኢየሱስ ቃል የማይሻር ነው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ግን ዳግመኛ መወለድ ማለት ምን ማለት ነው? በዮሐንስ 14 ቁጥር ስድስት ኢየሱስ መንገዱ እኔ ነኝ እንጂ በእኔ እመኑና እንዳሻችሁ ሁኑ አላለም። ይህም ማመን ብቻ ሳይሆን መከተልን የሚጠይቅ መንገድ ነው። ይህ መንግስት ዛሬ መስቀሉን ስመው ነገ ያለ ገደብ የራሳቸውን ፍላጎት ለሚያሳዱ፣ ጸጋን እንደ ኢንሹራንስ ለሚመለከቱት አይደለም በኃጢአታቸው ክብደት ለተደቆሱና በንስሐ እሳት ለታደሱት ነው። የእግዚአብሔር ጸጋ ነፃ ቢሆንም ርካሽ ግን አደለም። ክርስቶስ በደሙ ዋጋ የከፈለበት ነው። በምላሹ ሕይወትን ለመረጡ ሕይወትን ይሰጣል። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ከዕለት ተሸክሞ ይከተለኝ። ሉቃስ ወንጌል ምዕራፍ 9 ቁጥር 23 ብንጎዳም እንኳን ዕለት ከዕለት ያለማቋረጥ በየቀኑ። የእንቆቅሎሹን ፍቺ ይህ ነው፣ መዳን ስጦታ እንጂ የሚገኝ አይደለም። ነገር ግን ለሰጪው ሁለንተናችንን መስጠት ግድ ነው። ብዙዎች አንድን ውሸት አጥብቀው ሲይዙ ይታያል፣ እግዚአብሔር ይቅር ባይ ነውና ያሻኝን አደርጋለሁ። ኢየሱስ ግን ጌታ ጌታ ብለው የጮኹትን አስደንቋል። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ሆይ ጌታ የሚለኝን ሁሉ መንግሥተ ሰማያት የሚገባ አይደለም በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስም ትንቢት አልተናገርንምን በስምስ አጋንንትን አላስወጣንምን በስምስ ብዙ ተአምራትን አላደረግንምን ይሉኛል የዚያን ጊዜም ከቶ አላወቅኳችሁ እናንተ ዓመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ እውነተኛ ዳግም መወለድ የተነበበ ጸሎት ሳይሆን ዳግም የተስተካከለ ልብ ነው የተገለበጠ ህይወት አዙሪትን ሳይሆን ቅድስናን የምትራብ ነፍስ እንዲሁም ተግባር የሌለው እምነት የሞተ ነው የያዕቆብ ሁለት ቁጥር ዐሥራ ሰባት የእግዚአብሔር መንግሥት ለተሰበሩት ነው ተስፋ ለሚሹት ትዕቢታቸውን በደም ላሰመረው መንገድ ለቀየሩት ይህ መንግሥት በክርስቶስ መሥዋዕት ታጥበው በደም ለተወለዱት እንጂ አልፎ አልፎ ደግ ለሆኑ ሰዎች አደለም። ጠባቡን መንገድ እንከተል ወይስ ወደ ጥፋት የሚመራውን ሰፊ መንገድ እግዚአብሔርን አትፈታተኑት። የክርስቶስ ምሕረት ማለቂያ የለውም፣ ትዕግስቱ ግን ገደብ አለው። ዛሬ ድምፁን ብሰሙ ልባችሁን እልህኛ አታድርጉት። ዕብራውያን ምዕራፍ 3 ቁጥር 15። በጊዜያት ፍጻሜ ሁለት ምርጫዎች ብቻ ይቀራሉ፣ ወደ እግዚአብሔር ዘላለማዊ መንግሥት መግባት ወይም ከምድር መንግሥታት ጋር መጥፋት። በምድራዊ አገልግሎቱ ዳግም ምጽአቱን ጠበቅ አድርጎ አስቀምጧል። ማቴዎስ ምዕራፍ 24 እና 25 እንዲሁም የሉቃስ 21 ሙሉ ምዕራፎች ይህን የሚያረጋግጡ ናቸው። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድም እሄዳለሁ፣ በሄድም ግን ተመልሼ እመጣለሁ ከእኔ ጋር ትሆኑ ዘንድ ወስዳችኋለሁ። ዮሐንስ 14 ቁጥር 2ና 3 የእግዚአብሔር ታማኝነት ቀደም ሲል በሰማችሁት ቃል ኪዳን ላይ መሠረት የሆነ ነው። መጽሐፍ ቅዱስ ስለ ሰው ልጆች የመጨረሻ ቀን ሲገልጽ ሳይታሰብ እንደሚጀመር ይጠቁማል። ኢየሱስም እንዲህ ሲል አስጠንቅቋል፣ በኖህ ዘመን እንደነበረ የውሃ ጥፋት መጥቶ ሁሉንም እስኪያጠፋ ድረስ እየበሉ እየጠጡ እየተጋቡ ነበር። ከጥፋት ውሃ በፊት የነበረው ሕይወት በውከትና በስቃይ የተሞላ ሳይሆን ግዴለሽነት የሰፈነበት ሆኖ ይታያል። ለምን ለሚለው ጥያቄ መልስ የሚሆነው ክፋት መለመዱ ነው። እብሪተኛነት ሙስናና በአምላክ ላይ ማመጽ ልክ እንደ መብላትና እንደ መጠጣት የተለመደበት ዘመን ነበር። ኢየሱስ ከሰዶምና ገሞራ ጋር አነጻጽሮታል። በኃጢአታቸው የረከሱ ከተሞች ወደ ሰማይ ጮሁ። ዘፍጥረት 18 ቁጥር 20። ያኔም ቢሆን እሳቱ እስኪ ዘንብ ድረስ ሕይወት እንደተለመደው ቀጥሎ ነበር። የእግዚአብሔር ፍርድ ዓለም ባንቀላፋበት በድንገት የሚመጣ እንጂ መምጣቱን በነጋሪት አያውጅም። አፖካሊፕስ የሚለው የግሪክ ቃል መገለጥ እንደማለት ነው። የዚህ ዘመን መጨረሻ ስለ ጥፋት ሳይሆን ስለ መገለጥ ነው። ማጋረጃውም ተቀዶ ጣዖቶቹን ይዞ ወደ ጥፋት የሚገሰግሰውን ስልጣኔና የሰው ልጆችን እውነተኛ ማንነት ያጋልጣል። የውኃ ጥፋት ሰለባዎች ክፍት የሆነውን የኖኅ መርከብን ትተው ንብረታቸውን ለማዳን ሲሯሯጡ በዐይነ ህሊናችሁ ሳሉት። ኢየሱስ በሉቃስ 17 ቁጥር 33 እንዲህ በማለት አስጠንቋል፣ ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል። ምርጫው ቀላል ነው፣ ከጠፊው ዓለማዊ ሀብት ጋር መጣበቅ ወይም ዘላለማዊን መንገድ ማስቀደም ፈርዖን ቀይ ባህር ተዘግቶበት ዕጣ ፋንታውን እስኪቀበል ድረስ በፈጣሪ ላይ ልቡን አስር ጊዜ አደንድኗል። ምድር ተከፍታ ከነፍሱ በዋጠችውን ጊዜ የቆሪ ዓመፅ አብቅቷል። ኦሪት ዘህልኩ ምዕራፍ 6 ከቁጥር 31 እስከ 33። ናዳብና አብዩድም ያልተፈቀደ እሳት አቅርበው በእሳት ጠፍተዋል። ዘሌላውያን ምዕራፍ 10 ከቁጥር 1 እስከ 3። ይሁዳም የክርስቶስን ወዳጅነት በ30 ብር ሽቶ ተስፋ በመቁረጥ ራሱን ሰቅሏል። ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉት። መዘግየት ገዳይ ነው። ንስሐን ለነገ ማለትም ከዘላለማዊ ሕይወት ጋር እንደ መቆመር ይሆናል። ሁለት ሰዎች በአልጋ ላይ ይሆናሉ፤ አንዱ ይወሰዳል፣ ሁለተኛውም ይቀራል። ሉቃስ ወንጌል ምዕራፍ 17 ቁጥር 34 ለምሳሌት ሳይሆን ክርስቶስ ዳግም ሲመለስ የሚሆን የታላቁ ክፍፍል ቅጽበታዊ ገጽ እይታ ነው። ገበሬዎችም ከእርሾቻቸው ሰራተኞችም ከየቢሮአቸው ይሰለባሉ። መነጠቁ ቅጽበታዊ እንጂ በፀጥታና በቀስታ በማፈግፈግ አይሆንም። ነገር ግን ይህ መነጠቅ ለሚከተለው ነገር ጅማሬ ብቻ ነው። የሚመለሰው ኢየሱስ በአልዓዛር መቃብር ላይ ያለቀሰው፣ በመስቀል ላይ ደሞ የፈሰሰው፣ በገሊላ የባሕር ዳርቻ አሳ ያበሰለው ያው ራሱ ኢየሱስ ነው። በአካልም ተመልሶ ይመጣል። ወደ ደመናት ይወርዳል። ለሁሉም ይታያል። ራእይ ምዕራፍ አንድ ቁጥር ሰባት። ይህ ተምሳሌታዊ ወይም መንፈሳዊ ዘይቤ አይደለም። የንጉሶች ንጉሥ ስጋ ለብሶ ይገለጣል። ኢየሱስ ያደረገው በክብር እንጂ በድብቅ አልነበረም። በአካል ወደ ሰማይ ሲያርግ ደቀ መዛሙርቱ በፍርሃት ተመለከቱት። ደመናም ተከፍቶ እስኪቀበለው ድረስ የችንካሩ ጠባሳ ይታይ ነበር። ይህም ተምሳሌት አይደለም። ሞትን ድል ያደረገው የታመሙትን ለመፈወስ በአቧራማ መንገዶች የተራመደው ኢየሱስ ዳንኤል አስቀድሞ እንደተነበየው ፍጥረቱን ዳግም ለማግኘት በድል አድራጊነት ተመልሶ ይመጣል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ወጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ቋንቋም የሚናገሩት ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። ትንቢተ ዳንኤል ምዕራፍ ሰባት ቁጥር 13 እና 14። ኖኅ ጻድቅ ሰው ነበር አካሄዱንም በታማኝነት ከእግዚአብሔር ጋር አደረገ። ዘፍጥረት ስድስት ቁጥር 9። ሆኖም ዓለም እየተሳለቀበት መርከብ የሠራው ዝናብ ስላየ ሳይሆን የፈጣሪን ድምፅ ስለሰማ ነበር። እምነቱም እርሱን ብቻ ሳይሆን ቤተሰቡንም አድኖለታል። እንደ ኖህ ሁሉ ዳንኤልም በባቢሎን ቤተ መንግሥት የታሰረና ብልሹ በሆነ ዘመን የኖረ ሰው ነው። እግዚአብሔር ግን ተነስተው የወደቁትን መንግሥታትና ለዘላለም የማይፈርሰውን መንግሥት በራእይ ገለጠለት። ዳንኤል 2 ቁጥር 44። የኖህን መርከብ አንሳፎ ያቆየው ዓለምን ያጠፋው ተመሳሳይ ውሃ ነው። በተወገዙት ላይ የተዘጋው የመርከቡ በርና ኖህና ቤተሰቡን ከመርከቡ ውስጥ ያተመው በር አንድ ናቸው። ይህም የእግዚአብሔር ተምሳሌትነት ነው። ባሰብነው መንገድ ባይሆንም ለእግዚአብሔር መልስ የማይሰጥበት ሁኔታ የለም። ለምርኮኛው ነቢይ ተስፋ ይሰጠው ዘንድ ቅዱስ ገብርኤልን እንደላከለት ሁሉ ለዳንኤል እንደገለጸለት ራእይ ሁሉ ማስጠንቀቂያዎችን ይልካል። ዛሬም እርሱን ለሚሰሙት መጠጊያ አዘጋጅቷል። የኖህ የሎጥና የዳንኤል ዘመናት ጨለማ ቢሆኑ የነጻነትን ቀናት ነበራቸው። ኖህና ቤተሰቡ በሕይወት የቆዩት በእግዚአብሔር ንድፍ ላይ እምነት ስለነበራቸው ነው። ዳንኤልም አንበሶች እያጓሩበት በባቢሎን መሃል የሰነበተው በጸሎቱ ነበር። እኛንም ከጥፋት የሚታደገን መርከብ ክርስቶስ ነው። በዓመፅ ላይ የሚዘጋው ያው በር ዘላለማዊ ደህንነታችንን አትሞ የሚያረጋግጥ ይሆናል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን።